እኔ ዛሬ ወጥቼ እግዚአብሔርን የሀቢባ ማስኮች ግን ሊምናት ነው አሉ። እግዚአብሔር ላበሽ ቅበት እችላለሁ ወይም እየጠይቄ አይንዳት ነኪ ከተባልኩ አልነካ ግን ሀቢባ፣ እኔ ልሰቃይልሽ ውይተዋት በቃ ተሰቃየች። ኮፍያ፣ የራፐር ኮፍያ ሁለት ገዛች። ቶሜ ቶም ነው ደግሞ የገዛችው ቶም ቶሜንጀሪ ልትለው ቶም ገዛች። የኔ እናት እንደገና የአሜሪካን ገዛች። ዊህ ሀቢባ ቅንጥል እኮ ነው ያረጓት። እግዚአብሔርን የስራችሁን ይስጣቸው። ስትሰቃይ ብቻ ኮነ ማየት ራሱ እንዴት ያሳዝ፣ አሰቃዩአት። ኮፍያ ገዛች፣ ወጪ አበስት። እሷ ለነገሩ ገንዘብ አላት፣ እግዚአብሔር ይመስገን። እንደናንተ ክፋት ድሃ ብትሆን ብዙ ታረጓት ነበር። ግን ምነው አበሻ በዚህ መልኩ ብተዋት ኮፍያ ማስክ አረገች። ማህሉን ቀዳ እግዚአብሔር ይስጣት። ደግሞ ትሰማኛለች ለሳምባሽ ጥሩ አይደለም፣ ማህሉን ክፈቺ ስላት ማህሉን ቀዳ የምተነፍስበት አበጀች። እሱ አሁንም ብለው አፍንጫሽ ድፍጥጥ ነው ብላት አፍንጫውን ቀጥ የሚያደርግ ማስክ ይዛ መጣች። አፍንጫው አሁን ትክክል ነው። አሁን መነፅር ብታደረግ ማረግ ትችላለች። አፍንጫ የሚያስተካክል በማስክ ሀሳብ አረገችው። ቀጥ ያርግላትን ይሄ እግዚአብሔር ይጨምርላት። እውነት ቀጥ ያርግላት። አዲሱ ማስክ ግን ወይኔኔ፣ ልሰቃይላት። ለምንድን ነው እዮዳ? እውነት እኔ እለምነዋለሁ ይተዋት፣ እንዴ ማስክ። ይሄ ያለዊን አለዊን፣ እዚህ ሀገር ሲከበር የሴጣኖች ቀን ይገዙታል። ማስክ ገዝተው እንደዚህ ልጆች ይጫወታሉ፣ ሊደበቁ ወይንም ደግሞ ይሄ ያለዊን ፓርቲ እለት እነዚህ ሰለብሬቶቹ ለማስደነገጥ ራሳቸው እንዲህ ለማድረግ የሚያረጉት ነው። እና አሁን ሀቢባ ቤት ሁሌ ሀለዊን ነው የሚከበረው። ሀለዊን ማለት የሴጣኖች በዓል፣ እኛ ኦርቶዶክስ የማያከብርም ሙስሊም የማያከብርም። እዚህ ግን ልጆቹ ፈን ስለሚያደረጉ እንግዘላሉ። እና እንደዚህ አይነት ለብሰው ሀለዊን የሴጣኖች ማክበሪያ ማስክ ነው እና የሴጣን ቤት ነው በቃ የሚሆነው የሀቢባ ቤት። እኔ አሁን አሳዘኑኝ። ተከተዋል እሷም፣ ፕሊስ ተዋት። በቃ እኛ እኔም ፈታታለው፣ የጉራጌ ልጆችም ነግርላታለው። ፍቷት፣ በጣም ስቃይ ላይ ናት። ማስክ አስገዟት። ተዋት፣ አሁን ተው፣ በቃ እንዴ፣ ከዚህ በላይ ነቀለች እኮ ነቀለች። ኔናት፣ ውሽ ስማ ወይ ሀቢባ ከማይጣላ ሰው ከኔ ጋር ትጣያለሽ ሀቢባ፣ ከአምስት ሰው ጋር ተጣልተሽ እንደዚህ ያልሰራሽ። ማሁን እኮ ያሽሙር ቪዲዮ ሁሉ ትከፍታለች። ያሽሙር ሙዚቃ ምቀኞች፣ የትማ ደርሱም ተመረጠልኝ እያለች ኔናት። ምቀኛ ሁላ ምቅንቅናም ምናምን የሚል ነው የምከፍቱ አሉ። ሙዚቃ መቤቴን ያላየዋትም ግን ነግረውኝ አሳዘነች። ድሮ ከፍታ ማታቀው ሰው መረጠልኝ እያለች አንተ ምቀኛ ምንም አታመጡም፣ እኔ ሀቢባ ጀግና ነኝ የሚል ግጥም ደግሞ ታስገጥማለች። ኔና እኛ ቤት እኮ የሷ አይነት ግጥም ሺህ ገጥመውልን ምንም ትዝ አላለንም። ሀቢባዬ ሀቢባ ደግሞ የዘፈኑላትን እያስሰሰች ሰው ይወድሻል ሀቢባ፣ ግን ኢትዮጵያ ሂጅ። አንድም ቀን ሀቢባ ትመቸኛለች አስቃኛለች ያለ የለ። እውነት ለመናገር አሁን ኢትዮጵያ ውስጥ ላለው ስቹዌሽን ህዝቡ መሳቅ መጫወት ነው የሚፈልገው። ግን አንቺ በእርዳታ ላይ ባደረግሽ ሁሉም አፕርሼት ያረግሻል። ግን ሀቢባ ፈና አደስ ትለኛለች ብሎ ቅም ሀቢባ ታሳዝናለች። ጎበዝ ትረዳለች፣ ስቃ አታቅም። አንድ ቀንም ለበዓል ራሱ ቀን እንኳን ስቃ አታቅም። ሁሌ ሳድ ላይፍ ሆነባት ነው የሚሉት። እና አንዳንድ ቀን ወይ ቅዳሜ የፈኖች ቀን አድርገሽ የሆነ ምስቂበት ምንም ወይ ስስቂ መልክ ስለማያምር ይሆን የማናቀው? እኔ ምንም አቢባ ስስቅ አይታችሁ ታውቃላችሁ? ስ አይተናት አልስስቅም የምትሉ አንድ ቁጥር ጻፉ። ምንም ስቃ ታቅም። ላይፋ ሁሉ ጎበዝ፣ ወየሷን ፎቶ ማድርጋችሁ እያወቃችሁ የስድስት ስልሳ ስድስታ ተከታይ ናት። ኢሊሙናቲ ተከታይ መሆኗን በራሷ በይፋ አሳየች ሳታስበው ማስኩም ብላ ሁላችሁ መሰከራችሁ። ይኔ እናት የራሷ ደግሞ ፎቶ ያደረጉ ስድስት ስልሳ ስድስት ተከታይ ናም ብላ እየጻፈች ነው የራሷን ፒክቸር አርጋ። ኦኬ እሱን ከሆነ የምትከተሉት በይፋ ከነገራችሁን፣ እኛ ኮ ቤቱን አውቀን እንኖራለን። እኛ እኔ ከሃይማኖቴ ውልፍ አለል። ስድስት ስልሳ ስድስት ምናምን የለም። ተከታይ ከሆናችሁ እንትኑ የሚያሳየውን መስቀል ዘቅዝቃ ነው እንግዲህ መታ የሴጣኖች ቀን የሚከበርበትን ማስክ ቲክቶክ አስፈራርቶኝ ነው በሚል ሰበብ ኢሊሙናት ተከታይ መሆኗን ነው እኔ እዮዳብን የነገረኝ። ስለዚህ አውቀው እውቀቱ ኖሮኝ ምናምን አይደለም፣ ግን የኢሊሙናት ተከታይ መሆኗን አሳየች እኔ ማስክ ስታረግ። እኔ መብርሃንን ላይፍ የምከታተል ምናምን ሰው አይደለሁም። የቤት የልጆች መንገድ ትችላላችሁ። እኔ ተቆርጦ ከወጣ ካየሁ ነው እዮዳብ መቶ ፐርሰንት የሚያሳምናችሁ ቀርቶ ያመጣል። ቀርቶ አምጥቶ ያስደምጣችኋል። ኬት እንደሚያመጣው አልሆኑ። ግን በዚህ መልኩ ቲክቶክ ማስክ፣ የሰይጣን ማስክ የሚያስደርግ ግራ ያጋባ ነገር ነው በእውነት በጣም ታብታብ አድርጉም። አካውንቱንም ታብታብ አርጉት፣ ታብታብ አርጉት። ፍቅር የሃቢባን ፕሮፋይል ያደረግሽው ልጅ 66 ብለሻት ስክሪንሹት አርገናል፣ አርገናል ለሃቢባ ነው የምንልክልሽ። ባለጌነሽ የሷን ፎቶ አድርገሽ ምትቃወሚ ሰ ሊመች እግዚአብሔርን የኔ ፕሮፋይል የተረገማችሁ ትናንት እኔ የሰራሁትን ለቃችሁ ይመች ኤኒዌ እስቲ የማስኮቹ ለምን እንደሚሸጡና ለምን ለምን እንደሚደረጉ አሁን አለ እዚህ ሲከፈት ናይን ኦክሎክ ላይ ማስኩ የሚሸጥበት ቤት ሄዳለሁ። እንዲህ አይነም ማስክ የሚሸጠው ለሃለዊን ደይ ነው። ሃለዊን ምን ጊዜ እንደሚያከብሩ አላቅም እንጂ የሃለዊን ደይ። የአቢባ ደግሞ በፒንክ ገሳለች፣ በፒንክ ሁሉ ልትመጣ ማለት ነው። መስቀል አለ መስቀሉን ወይ ቀዳ ታውጣው ለሃይማኖታችን ክብር ካላት መስቀሉን ታንሳ። መስቀሉን ዘቅዝቀው እዛ ላይ የሃይማኖት ክብር የሌላቸው ናቸው። መስቀሉን ሊዘቅዝቃለች። እና መስቀላችን መቀለጃ አይደለም። ያ ረምድ እግዚአብሔር እዳ እየዳ የተረገመ ሰው በአንዴ ገብቼ ዛሬ ይሄ መስቀሉን ዘቅዝቃሁም ወይኔ ዩዳባ ያዛችሁ እኔ እንደዚህ ነበር የሚያደርገኝ እኔ እኮ አይቼው አላቅም በእኔ ላይ ም እኮ ከዚህ ያልተናነሰ እርምጃ ነው የወሰደው ግን የሰው ፍቅር ስላለኝ እኔ ቢሰባይል ደስ የሚለው ሞቶ ይወደኛል አዲስ አበባ ህዝብም ሆነ አርባ አራቱ ክፍለ ሀገር ጅብ ዘንጦ ሀቢባ ጅብ ዘንጦ ናት መልኳም ጥርጥሬ ግን አሁን ጨዋ ይሄ ስድስት ወር ካረገችው እንደኔ ትንሽ ከፍ ሊያደረግላት ይችላል። ወይናና ማሳየን ደብ ቆይ ጠባቂዎች ላሳያችሁ ያስቀመጥኩት ነገር ነበረ። የአቢባ ምስኪን እንዴት ስታለቅስ እንደነበር እኔን አንገበገምኳት። እኔ እኔ ፈትቻታለሁ። በጣም ነው ያዘንኩላት። ወይ እኔናት! ሰሞኑን አዲስ አበባን ጴንጤዎች ይዛችሁ መጣችኋል፣ አትደንግጡ ኢየሱስ ቤዛ ነው የሚል ለኦርቶዶክስ ተዋህዶዎች ከምራችሁ ነው? እናንተ ገና ስልሳ ዓመት ያልሞላችሁ ሃይማኖት፣ ሁለት ሺህ ዓመት የሚሞላውን ሃይማኖት ኢየሱስ ክርስቶስ ቤዛነት ልታስተምሩ እንዴ? መድኃኔ ዓለም እኮ ነው የሚባለው በኦርቶዶክስ ተዋህዶ። የዓለም መድኃኒት አዩ። ጋይስ ምን አጭሳችሁ ነው የምትገቡት? የሚገርባችሁ ነገር በሰላማዊ መንገድ ቢሆን ይህን ነገር ያላችሁ ጥሩ ነበር፣ ግን ለማብሸቅ ኢየሱስ ቤዛ ነው፣ አትደንግጡ እናንተ። ሄሎጂሰስ እናንተ እኮ የእናንተ ኢየሱስ እኮ በስልክ ደውላችሁ እኮ የምታናግሩት እኮ ነው የእናንተ ኢየሱስ እኮ አንድ ተራን ፓስተር ደብድቤው መጣው የሚል እኮ ነው ጡ ጢ ኧረ በጣም ይደብራል ጋይዝ ኧረ በጣም ይደብራል እንዴ አትደንግጡ እናንተ አትደንግጡ እናንተ ደነገጣችሁ እንጂ ስማ አሁን ወልደ መንፈስ ቅዱስ እናንተ ልታስተምሩ እናንተ እናንተ ያውም ጴንጤዎች ገና በአስራ ዘጠኝ ዜሮ አንድ የተመሰረተ ገና ስልሳ ዓመት ያልሞላው ሃይማኖት፣ ዶክትሪና ቴዎሎጂ የሌለው ሃይማኖት። ሄሎ ጂሰስ አራሸይም ነው አራሸይም ነው። ይደብራል ሜን ይደብራል። ደ አራታው ሰሞኑን አዲስ አበባን ጴንጤዎች ይዛችሁ እኔ ደስ የሚለኝ ጴንጤዎች የፈለገ አሁን ዮዳ ፓስተር የነበረ ነው። ለዛውም ጴንጤ አይደለም ምን የሚባሉት ነው፣ ሙሉ ወንጌል ምናምን ነው። ጠንቅቀው የኛን ስብእና እንደሚያውቁ ዛሬ በተረጎሙ ማወቅ ትችላላቸው። አሁን እሱ ፓስተር ድረስ የደረሰ ነው። ግን እራሳቸው እንዲመሰክሩ እግዚአብሔር ያደርግልናል። ለምን የእኛ ቤተክርስቲያን ስንት መሰረት እንዳላት፣ ሊቃውንት እንዳላት አንድ ዳቆል እንኳን ምን ያህል ትምህርት ተምሮ ድቁና እንደሚሆን ኤቭሪቲንግ ራሳቸው ወጥቶ ዮዳ ሲመሰክር አይታችኋል ጳጳስ ለመሆን ምን ለዛ ነው እኔ በጣም ተናድጄ የማይነገር ንግግር ጳጳሱን የተናገርኳቸው ጳጳስ ለመሆን ስንትና ስንት መሰናክል ስንትና ስንት ጊቭ አፕ እንድታረጉ ፍላጎት ከሌላችሁ ምን ያህል ለእግዚአብሔር ያላችሁ ፍቅር አቋማችሁ ትክክል ነው ወይ የሚለውን ለመፈተን ብዙ ፈተና አለው አይደለም ጵጵስና፣ ድቁና ስንትና ስንት እንትናለው። ቄስ ሆነ ከዛ ቄስ ሆናችሁ አይታችሁት አይታችሁት መመልኮስ ካልቻላችሁ ቄስ ሆነው ያገባሉ። እስከዛ ድረስ ዳቆሎ ሆኖ ማግባት ይችላል። ከቅስና በኋላ ማለፍ ከቻሉ ነው ሌላ ነገር ውስጥ ገብተው እስከ ጳጳስ ድረስ መድረስ የሚችሉት። ይህንን የሚገርማችሁ ደስ የሚለው ፓስተሮቹ ጠንቅቀ ያውቁታል። የኛ ቤተ ክርስቲያን ስብህና ያቁታል እግዚአብሔር መድኃኒታችንን እንዴት አድርገን እንደምናመልከው ጠንቅቀው ያቁታል። ከኛ በላይ እነሱ እንደማያመልኩት ሄሎ ጂሰስ አለ ለእግዚአብሔር ደጎልነት እያሉ እግዚአብሔርን የቆሎ ጓደኛ አድርገው ከፍ ያደረጉት መስሏቸው እንዴት እንደሚያሳንሱት በሚያደርጉት ድርጊት ማየት ይቻላል። እና የእነሱን ነገር እንደዚህ በራሳቸው እርስ በርሳቸው ደግሞ ሆነው እርስ በርሳቸውን ሲያስለፈልፉና ሲወጡ ማየት ከዚህ በላይ ምንም የሚያስደስት ነገር የለም። ለእኔ እነሱ በዚህ መልኩ ሆነው ሲወጡ ራሳቸው ሲመሰክሩልን አውቀው ልባቸው እያወቀ እኛን ለማብሸቅ የሚሄዱት እርቀት መሆኑን እንግዲህ ዮዳብ ሰሞኑን ወጥቶ ነጭ ነጩን እየነገራቸው ነው። ይመቸው። እኛ ዋናው በእነሱ እኛ ብንናገር ዋቸው ነው። እርስ በርሳቸው ግን ወጥተው እንደዚህ ራሳቸው ሲመሰክሩልን ማየት ቀላል ነገር አይደለም። እኛ አመድ በጨው ነው የቀየር ናቸው። በጣም ምርጥ፣ የትምህርቱ የገባው የኦርቶዶክስ ኦርቶዶክስ ሆኖ ጴንጤ ገብቶ የእመቤታችንን አማላጅነት አምኖ ድጋሚ ተመልሷል። አያቸው ለብር ሴጣን በካራቴ ለብር ቅባ ቅዱስን ዘይት ገዝተው ሲጫወቱ ሲቀልዱ፣ በሰው ነፍስ ገንዘብ እንዴት አድርገው ከሰው ላይ እንደሚወስዱ አይቶት የገንዘብ ላይፍ ምንም እንደማይጠቅም አርቆ በክርስትና መኖሩ ወስኖ ወደ እኛ መጥቷል። እኛ ደግሞ ዮኒማኛን ሰተነዋል። ዮኒማኛ ይመታችሁ። እኛ ደግሞ ልክ የሰው ልክ የሚያውቀውን ወስደናል። ገና ትመጣላችሁ፣ ገና እየሰጫጫችሁ ወደ እኛ ትመጣላችሁ። ስለዚህ ችግር የለውም መጣችኋል፣ አትደንግጡ። ኢየሱስ ቤዛ ነው የሚል ለኦርቶዶክስ ተዋህዶች ከምራችሁ ነው። እናንተ ገና ስልሳ ዓመት ያልሞላችሁ ሃይማኖት፣ ሁለት ሺህ ዓመት የሚሞላውን ሃይማኖት ኢየሱስ ክርስቶስ ቤዛነት ልታስተምሩ እንዴ? መድኃኔ ዓለም እኮ ነው የሚባለው በኦርቶዶክስ ተዋህደው የዓለም መድሃኒ አዩ። ጋይስ ምን አጨሳችሁ ነው የምትገቡት? የሚገርባችሁ ነገር በሰላማዊ መንገድ ቢሆን ይህን ነገር ያላችሁ ጥሩ ነበር፣ ግን ለማብሸቅ። ኢየሱስ ቤዛ ነው፣ አትደንግጡ እናንተ። ሄሎ ጂሰስ። እናንተ እኮ የእናንተ ኢየሱስ እኮ በስልክ ደውላችሁ እኮ የምታናግሩት እኮ ነው የእናንተ ኢየሱስ እኮ አንድ ተራነ ፓስተር ደብድቤው መጣው የሚል እኮ ነው። አረ በጣም ይደብራል ጋይስ፣ አረ በጣም ይደብራል። አያጅ በልሳን የሚናገሩት እያሾፉ ሆነ መሰከረልን ወእግዚአብሔር እኛ ተናግረናል እኮ ተናግረናል። እስቲ ከእናንተ መዝሙርና ከኛ መዝሙር ምን አገናኘው? የእናንተ መዝሙር እኮ